የፋኖ ታጣቂዎች ከሚንቀሳቀሱበት ቅርብ ርቀት ላይ ያለው የዋት አርሚ ጦር አመፀ። ጦሩ ተቃውሞውን እያሰማም ወደ ጄኔራል ታደሰ ወረደ ቢሮ እየገሰገሰ ነው። ጄኔራል ጻድቃን ከቀናት በፊት የትግራይ ጦር አፈንግጦ ሊያምፅ ይችላል ሲሉ ገልጸው ነበር። ጄኔራሉ እንዳሉትም እንደፈሩትም የአርሚው ጦር ወታደሮች አምፀዋል። ነገሩ ለነ ደብረ ጽዮን ከባድ ራስምታት ሁኗል። የሰራዊቱ አመፅ እንዳይስፋፋም የህዋት ጄኔራሎች ጥድፊያ ውስጥ ገብተዋል። ታደምጡታላችሁ። አማራ ክልል ከፋኖ ኃይሎች ጋር የሚዋጋ አዲስ ጦር ሰራዊት ይፋ ተደርጓል። የክልሉ ጦርነት በድርድር እንዲፈታ ከግራም ከቀኝም ውቶታ በበዛበት በዚህን ሰዓት በክልሉ ተጨማሪ ሰራዊት ዝግጁ ተደርጓል መባሉ ጦርነቱን ሊያባብሰው ይችላል በሚል ተሰግቷል። ይህ አዲስ የተዘጋጀው ሰራዊት በቀጣይ ጊዜያት መከላከያ ሰራዊቱ ከክልሉ እንደሚወጣ ፍንጭ የሰጠ ሆኗል። አንድ የክልሉ ከፍተኛ ባለስልጣን በበኩላቸው ፋኖ ከባድ ኪሳራ ድርሶብናል ሲሉ ተደምጠዋል። እንመለስበታለን ግብጽ ብላለች ኢትዮጵያ ላይ እርምጃ ወስዳለው ስትል በትናንትናው ዕለት አዲስ ማስፈራሪያ ወደ አዲስ አበባ ልካለች። የግብፁ ፕሬዝዳንት አልሲሲ ትናንት በብሔራዊ ቴሌቪዥን ባሰራጩት ንግግር ኢትዮጵያ በምታደርገው ነገር እጃችንን አጣጥፈን አንመለከትም ሲሉ ዝተዋል። ህግ በማክበራችን እንደ ፈሪ አትቆጠሩን ሲሉ ግብፅ ያላትን የጦር አቅም ሲናገሩም ታይተዋል። ከካይሮ ወደ አዲስ አበባ የተላከውን የግብፅ ማስፈራሪያ እንመለከታለን። ሐማስ በህይወት ያሉ እስራኤላውያን ታጋሾችን መልቀቅ ጀመረ። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በጋዛ ጦርነቱ አክትሟል ሲሉ ተደምጠዋል። ታጋቾች እየተለቀቁ ባሉበት በዚህን ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ገብተዋል። ትራምፕ ጋዛን ይጎበኙ እንደሆነ ተጠይቀውም አነጋጋሪ የሆነ ምላሽ ሰጥጠዋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላውን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የሕዋት ጦር አመጸ በመቀሌ ከተማ አደባባይ ወጥቷል። ህዋት ወደ ጦርነት ለመግባት ዝግጅት እያደረገ መሆኑ እየተነገረ ባለበት በዚህን ወቅት ያልጠበቀው አመፅ ከተዋጊው ገጥሞታል። የአርሚ 22 አባላት ዛሬ ረፋድ በመቀሌ ከተማ አደባባይ ወጣው ተቃውሞ ያሰሙ ሲሆን ተዋጊዎቹ ወደ ጄኔራል ታደሰ ወረደ ቢሮ ሲያቀኑ ታይተዋል። የተቃውሞ ምክንያት የደሞዝ አለመከፈልና የትጥቅ መፍታትና ወደ ማህበረሰቡ የመቀላቀል ሂደት መቋረጡ መሆኑን ከስፍራው የወጡ መረጃዎች አመላክታሉ። የሕዋት ኃይል በድንገት በመቀሌ ከተማ ጎዳናዎች ላይ ተቃውሞ ማሰማቱ በጦር አመራሮች በኩል ድንጋጤ መፍጠሩ ተሰምቷል። በቀድሞ የትግራይ ፖሊስ ኮሚሽን ኮሚሽነር ገብረ ሥላሴ በላይ አዛዥነት የሚመራው አርሚ 22 ተዋጊዎች ማመጻቸው ህዋት በገጠመው የመፈረካከስ አደጋ ተጨማሪ ራስ ምታት ሊሆንበት እንደሚችል እየተገለጸ ነው። የህዋትና የጄኔራል ታደሰ አስተዳደር የገጠማቸውን መከፋፈል ለመጠገን ደፋቀና እያሉ ባሉበት ወቅት የተዋ ወዳጁ ኃይል ማመጽ መደናገር መፍጠሩ ተሰምቷል። በተለይም ለጦርነት ዝግጅት እየተደረገ መሆኑ በሚገለጽበት አጋጣሚ በካምፕ የሰፈረው ይህዋት ተዋጊ ኃይል ትጥቅ ፈትቶ ለመበተን ፍላጎት ማሳየቱ እያነጋገረ ነው። በጀኔራል ታደሰ ወረደ ትዕዛዝ የተቋረጠው የህዋት ተዋጊዎችን ትጥቅ ማስፈታት መቋረጡ ላይ ተቃውሞ መነሳቱን የነጌታቸው ረዳ ቡድን እየተጠቀሙበት ነው። ከዚህን በፊት ተዋጊ ኃይሉ ትጥቁን ፈቶ ወደ ሰላማዊ ውይይት መመለስ እንደሚፈልግ ገልጹ የነበሩት የዋት ተቃዋሚዎች በድንገት የፈነዳውን የመቀሌ ተቃውሞ እየተቀባበሉት ነው። የህዋት ተዋጊዎች ትጥቅ ፈተው መበተን እንደሚፈልጉ በተቃውሞ በአደባባይ የገለጹት ህዋት ተጨማሪ ተዋጊ ኃይል እየመለመለ መሆኑ በተሰማ ማግስት ነው። የቀድሞ የትግራይ ጊዜው አስተዳደር የጌታቸው ረዳ ምክትል ጄኔራል ጻድቃን ህዋት ከየመንደሩ ወጣቶችን በግዳጅ እየመለመለ መሆኑን ከሰሞኑ በሰጡት ቃለ መጠይቅ ገልጸዋል። ህዋት ጦር አዛዥ ገዢውን ብልጽግናን በግልጽ በጠላትነት ፈርጀው ኃይላቸውን ለጦርነት ዝግጁ እንዲሆን ከሰሞኑ እየቀሰቀሱ ነበር። ይሁን እንጂ በድንገት እንዲህ አይነት የተዋዩ ኃይል ተቃውሞ ድምፅ በአደባባይ መሰማት የህዋትን ተጨማሪ የመከፋፈል አደጋ አመላካች መሆኑ እየተጠቆመ ነው። አሁን ላይ መቀሌ የተሰባሰበው ህዋት በተለይ ከኤርትራ ጋር በፈጠረው ጥምረት ከካድሪ እስከ ተዋጊ ኃይል ሰፊ ልዩነት እንደተፈጠረበት ይነገራል። ለዚህም ይመስላል ህዋት ከካድሪ እስከ ጦር አመራር የአንድነት ጉባኤ በሚል ዝግጅት ልዩነቶችን ለማጥበብ በስብሰባ ተጠ

በአማራ ክልል ከፋኖ ኃይሎች ጋር የሚዋጋ አዲስ ጦር ሰራዊት ይፋ ተደርጓል። የክልሉ ጦርነት በድርድር እንዲፈታ ከግራም ከቀኝም ውቶታ በበዛበት በዚህን ሰዓት በክልሉ ተጨማሪ ሰራዊት ዝግጁ ተደርጓል መባሉ ጦርነቱን ሊያባብሰው ይችላል በሚል ተሰግቷል። ይህ አዲስ የተዘጋጀው ሰራዊት በቀጣይ ጊዜያት መከላከያ ሰራዊቱ ከክልሉ እንደሚወጣ ፍንጭ የሰጠ ሆኗል። አንድ የክልሉ ከፍተኛ ባለስልጣን በበኩላቸው ፋኖ ከባድ ኪሳራ አድርሶብናል ሲሉ ተደምጠዋል። የአማራ ክልል ውጊያዎች እንደቀጠሉ ሲሆን ውጊያው አድማሱን እያሰፋ ነው። በተለይም በወሎ ጎጃምና ጎንደር ቀጠናዎች ውጊያው አድማሱን እየለጠጠ ሲሆን ሌሎች ኃይሎችንም ጭምር እየጋበዘ እንደሆነ ነው መረጃዎች የሚጠቁሙት። ፕሬዚዳንት ታዬ አጽቀ ሥላሴ ባለፈው ሳምንት የኢትዮጵያ ፓርላማ ሲከፈት በሰጡት አስተያየት መንግስት የውስጥ ችግሮችን ለመፍታት አቅም አላነሰውም፣ ስለዚህም ቅድሚያ ለንግግር ይሰጣል ሲሉ መንግስታቸው የአማራና ኦሮሚያ ክልሉን ጦርነት በድርድር መፍታት እንደሚፈልግ ገልጸው ነበር። ይሁንና መሬት ላይ ያለው ሁኔታ ይህንን የሚያሳይ አይመስልም። በትናንትናው ዕለት በአማራ ክልል ተጨማሪ ሰራዊቱ ተመርቆም ከፋኑ ታጣቂዎች ጋር እንዲዋጋም ተልኮ መውሰዱን የክልሉን ጦርነት እንዳያባብሰው ስጋትን ፈጥሯል። የፋኑ ታጣቂዎች ከአንድ ወር በፊት ጥቃት በፈጸሙበት ወታደሩ የማሰልጠኛ ካምፕ መንግስት አዲስ ግዙፍ ጦር አስመርቋል። ይህ የተመረቀው ሰራዊት ከፋኖ ጋር እንዲዋጋና የክልሉን ሰላም የመመለስ ተልዕኮ ተሰጥቶታል። በዚህ የሰራዊት ምረቃ ላይ ንግግር ያደረጉት የሰሜን ወሎ ዞን ምክትል አስተዳዳሪ ታምራት ንጋቱ ባለፉት ዓመታት በክልላችን ብሎም በዞናችን በፋኖ ኃይሎች ቀላል የማይባል ኢኮኖሚያዊ፣ ማህበራዊ እና ሰብአዊ ጉዳት አጋጥሞናል ሲሉ ተደምጠዋል። ምክትል አስተዳዳሪው የተመረቁትን ወታደሮች የሚሰጣቸውን ግዳጅ በአግባቡ እንድትወጡ ሲሉም አዘዋል። በእንዲህ መልኩ በአማራ ክልል አዲስ ሰራዊት ተመርቆ ወደ ግዳጅ እንዲሰማራ መታዘዙ የክልሉን ጦርነት በቀጣይ ጊዜያት ሊያባብሰው እንደሚችል እየተነገረ ይገኛል። ግብፅ የውሃ ደህንነቷን ለማስጠበቅ እርምጃዎችን እንደምትወስድ ፕሬዚዳንት አልሲሲ ገለጹ። ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን እንደምትወስድ ፕሬዚዳንት አብዱል ፈታ አልሲሲ ተናግረዋል። ሲሲ ሀገራቸው ግብፅ ማንኛውንም እርምጃ ትወስዳለች አሉት። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ ጋር በተያዘ ነው። ኢትዮጵያ አስገዳጅ ስምምነት ሳትፈረም ግድቡን አጠናቃ ማስመረቋን የተቃወመችው ግብፅ በተደጋጋሚ እርምጃ እወስዳለሁ በማለት እየዛተች ነው። ፕሬዝዳንቱ ኢትዮጵያም ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለችው ኃላፊነት የጎደለው አካሄድ ግብፅ አትስማማም ብለዋል። ኢትዮጵያ በሉዓላዊ ግዛቷ የገነባቸውን ግድብ በአሳሪ ስምምነት መቆጣጠር የምትፈልገው ግብፅ እጇን አጣጥፋ እንደማትቀመጥ ሲሲ ገልጸዋል። ሲሲ በካይሮ ለተካሄደው ስምንተኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በተለይም በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ ህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃውም የነበረ ቢሆንም ፕሬዝዳንቱ እሁድ እለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ይሁን እንጂ ሱዳንን የመታው ጎርፍ ህዳሴ ግድብ ባይኖር ኑሮ ከዚህን በላይ ከባድ ሊሆን እንደሚችል ባለሙያዎች እየገለጹ ነው። የኢትዮጵያ የውሃና ኤነርጂ ሚኒስቴር ለሱዳን ጎርፍ መምታት ክስ በሰጠው ምላሽ በሐሰት የተሞላና ተንኮላዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኑሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብፅ ውስጥ በሰው ህይወትና በመሠረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ሰጥቷል። አልሲሲ ሀገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ የብስለትና በንግግር የማመንና የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነት እንዲኖር ጠይቃል።

ሲሲ በንግግራቸው በላይኛው የተፋሳ ሀገራት የእድገት ፍላጎትና የታችኛውን ተፋሳ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛ አማራጭ ነው ብለዋል። ፕሬዚዳንቱ ግብፅ በአባይ ወንዝ ላይ የሚኖርን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል መሆኑን ገልጸዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው ቢሆንም የተናጠል እርምጃ አይደለም ብለዋል። ሐማስ በሕይወት ያሉ ሀያ እስራኤላውያን ታጋቾችን በሙሉ ለቀቀ። የእስራኤል መከላከያ በሕይወት ያሉትን ሀያ ታጋቾች በሙሉ መለቀቃቸውን አስታወቀም። ለሁለት ዓመት ያህል የዘለቀውን ጦርነት ያስቆማል የተባለውና በአሜሪካው ፕሬዝዳንት የቀረበው የሰላም ስምምነት በሁለቱም ወገኖች ተቀባይነት ማግኘቱን ተከትሎ ታጋቾች በዛሬው ዕለት ተለቀዋል። በሁለቱ ወገኖች መካከል የተኩስ አቁም ስምምነት እንዲደረስ ያደረጉት ፕሬዝዳንት ዶናልድ ትራምፕ አዲስ ጅማሮ ሲሉ የታጋቾችን መለቀቅ ገልጸውታል። የእስራኤል መከላከያ የተለቀቁትን ሀያ ታጋቾች ከቀይ መስቀል የተረከበ ሲሆን የተወሰኑት ከቤተሰቦቻቸው ጋር መገናኘታቸውን የሚያሳዩ ምስሎች ወጥተዋል። ይህ ታላቅ ቀን ነው። ይህ አዲስ ጅማሮ ነው ያሉት ዶናልድ ትራምፕ ወደ ግብጽ ከማምራታቸው በፊት በእስራኤል ፓርላማ ተገኝተው ንግግር ለማድረግ ተዘጋጅተዋል። ሐማስ በበኩሉ በሕይወት ያሉ ሁሉንም ታጋቾች ማስረከቡን የገለጸ ሲሆን የ28 ታጋቾች አስክሬንን በዛሬው ዕለት እንደሚያስረክብ አስታውቋል። የእስራኤላውያን ታጋቾች ቤተሰቦች ደስታቸውን በተለያየ መንገድ በመግለጽ ላይ ናቸው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በጋዛ ጦርነቱ አክትሟል ሲሉ ተደምጠዋል። ታጋቾች እየተለቀቁ ባሉበት በዚህን ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ገብተዋል። ትራምፕ ጋዛን ይጎበኙ እንደሆነ ተጠይቀውም አነጋጋሪ የሆነ ምላሽ ሰጠዋል። ትራምፕ ጋዛን ይጎበኙ እንደሆነ ሲጠየቁ ቢያደርጉት ደስተኛ መሆናቸውን ተናግረዋል። ቢያንስ እግሬ ቢረግጥ ደስ ይለኛል ካሉ በኋላ በሚቀጥሉት አስርተ ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡ ተናግረዋል። አክለውም ቀጠናው በቅርቡ ጋዛን ለመቆጣጠር በጣም በፍጥነት እንዲቋቋም በታቀደው ተቆጣጣሪ አካል የሰላም ቦርድ መደበኛ እንቅስቃሴ ይመለሳል ብለዋል።